ከሐዘንና ከለቅሶ የተነሳ እኔ አገልጋይህ እርጅና እንዳይጫነኝ ሰውነት የባዘነችና በተከዘች ጊዜ ልቦናዬን ታረጋጋ ዘንድ ፈጥነህ ድረስላት። ሚካኤል ሆይ፣ መብረቅን ለተጎናጸፈ መልአካዊ ረቂቅ ርዕስም ሞሎ ሰላም ላለው ተፈጥሯቸው ከእሳት የሆነ የሰማያውያን የመላእክት ሠራዊት ሁሉ አለቃቸው የምትሆን አንተንና ሚካኤል ሆይ፣ በኃጢአት ተሰነካክዬ ወድቄ እንዳልፍ ገመገም አንተ ድጋፍ አድርጌያለሁና ፍጹም የማዳን ትድግና በኔ ላይ ትገልጽ ዘንድ በስተቀኝ ቁመህ አለው ልበለኝ እንጂ በሩቅ ሆነህ አትመልከተኝ። ሚካኤል ሆይ፣ መሬትና ውሃ ያልተቀላቀለበት ከነፋስና ከእሳት ብቻ ለተፈጠረው መላካዊ ገጽታ ሙሉ ሰላም ላለው የምህረት መላኮይ የሊባኖስ ዛፎች ባዙቃቸው ታጅበው በልምላም ያሸብርቀው እንዲታዩ ለመናይን ብማቀርብበት ጊዜ ሁሉ መንጭውን ዘመኔን ሁሉ በክንፈረዴት ተንከባክበ በቸርነት ጌጥ አስቂጠኝ። ሚካኤል ሆይ የአገላለጥ እንቅስቃሴያቸው የቸርነትህን ዋነት ለሆኑ ቀናብርቶች ሁሉ ሰላም ላለሁ። የእግዚአብሔር የቸርነቱ ጉዳይ አስፈጻሚ ሚካኤል ሆይ ችግረኞችን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደውን ቸርነትህን በልቤ አታውጣ። ቸርነትን ሁሉ በልቤ አወጣለሁ አወርዳለሁ። ስለዚህም ትድግናህን ተስፋም አድርጋለሁ። ሚካኤል ሆይ ለሰው ልጅ ይቅርታ ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማልዱ ዓይኖችህም ሁሉ ሰላምታ ይገባል። ሚካኤል ሆይ በጠላት ተማርከው ለሚጨነቁና ለሚሰቃዩ አስጠበቃቸው አንተ ነህና። በእኔ ላይ የሚተበተቡትን የጠላቴን የምክር መረብ በጣጥሰህ ጣልልኝ። ነፍሴንም ሥጋዬንም ላንተ አደራ ሰጥቻለሁና። ሚካኤል ሆይ የችግረኛውን ሁሉ ጸሎት ፈጥነው ለሚሰማ አዛኖች ሁሉ ሰላምታ ይገባል። የይቅርታ መልአክ ሆይ ችግሬን አቃልልኝ፣ ጭንቀቴንም ሁሉ አስወግድልኝ፣ ምክርንም ትለግሰኝ ጥበብንም ታስተምረኝ ዘንድ አባት አደረግኩ፣ አንተም ልጅ አድርገኝ። ሚካኤል ሆይ ፈጽሞ የሚያንጸባርቅ የፈገግታ ሽቱ ጠል ለረበረበባቸው ጉንጮች ሰላምታ ይገባል። መሰልቸት የሌለብን መላኮይ የተለመደውን ቸርነትህን አታጓልብኝ! በችግሬ ጊዜ በትምህርተ መስቀል አመሳቅዬ በምጸልይበት ጊዜ ትረዳይ ዘንድ ፈጥነህ ድረስልኝ እንጂ ሚካኤል ሆይ ካህናተ ሰማይ ሱራፊ ካንተ ጋር መስዋዕትን በሚያቅርብበት ጊዜ የጽራሪያ ማዛ ለተመሰሉ አዛኖች ሁሉ ሰላምታ ይገባል። ቸር ጠባቂ መላኮይ፣ የነገደ እስራኤል የአይቆብ ጠባቂ አንተንህና! ጓደኞቹ መላእክትን እኔን አገልጋይህን ንወዳጁን ጎብኙ ብለ ጋብዛቸው! በአንዱ ፍቅር ሌላው ይሳባልና ሚካኤል ሆይ መሰበር መጥረስ ለማያገኛቸው ረቂቅ አስናኖች ሁሉ ሰላምታ ይገባል። ረዳቴ መላኮይ በባህር ውስጥ ለሚንቀሳቀሱ በየብስ ላይ ለሚመላለሱ ፍጥረታት ሁሉ ረዳታቸው አንተንህና። ስለዚህም ኢየሱስ ክርስቶስ በመሰዊያው ላይ ካህን አድርጎ ሹመሃልና አንተ ቀሲሱ ሚካኤል ለእኔ ለአገልጋይህ ምሕረትን ትለምን ዘንድ ተገቢ ነው። ሚካኤል ሆይ ስለ ሙሴ ሥጋ ከዳቢሎስ ጋር ክርክር በተደረገ ጊዜ የዘለፋ ቃል ላልተናገረ አንደበትህም ሙሉ ሰላም እላለሁ። ክብሩ መልአክ ሆይ፣ ክብርህ ከመላእክት ሁሉ ከፍ ከፍ ያለ ነውና በሥነ ስዕል ፊት ቁሜ ልመናይም በማቀርብበት ጊዜ ሁሉ አይዞሃለውል በማለት ፈጥነ ድምፅህን አሰማኝ። ሚካኤል ሆይ የጽራርያምን የምስጋና ጠፍር አልፎ እስከሚሄድ ከፍታ ላለው ኃይለ ቃልህም ሙሉ ሰላምታ ይገባል። ተራዳዩ መላኮይ ብስጭትና ፈተና ደርሰውብኝ ወደ አንተ በማመለክትበት ጊዜ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅህን ለመርዳት ተፋጠን እንጂ የቸርነትህን በር ሁሉ አትዝጋብኝ ሚካኤል ሆይ የነፍስ ቁስለኞችን ለማዳን መድኃኒተ ፈውስን እፍለ ሚል ትንፋስ ሁሉ ሰላም ላለው ድል አድራጊው መላክ ሆይ ያ የቀድሞ አመፀኛ አውሬ ዲያብሎስ የጥንት ተንኮሉ ሊተው አልቻለምና፣ የጦር መሳሪያን ታጥቀህ መተህ ድምጥ ማጡን አጥፋልኝ! ሚካኤል ሆይ ድምጸ ጉሪህና በጽራርያ ምስኪ ሞላ ድረስ የምስጋና ቃል ለሚያስተጋባው ጉሪህም ሙሉ ሰላም ላለው ትጉሁ መላኮይ በምርኮ ላይ ሆነው ለሚጨነቁ የምትደርስላቸው አንተ ነህና ወደ አንተ በምማልድበት ጊዜ ፈጥነ ስማኝ እንጂ ዛሬ ነገ አትበለኝ። ሚካኤል ሆይ ከእንቁ ባህሪ ይልቅ የሚያስደንቅ ሥነ ተፈጥሮ ሀብል አጠለቀ ክሳድህም ሙሉ ሰላምታ ይገባል። ሩሩህ ሚካኤል ሆይ አዝማናትን በየክፍላቸው ጽፈህ የምታዘጋጅንህና የሕዝብህን ኃጢአት ለማቃለል ለካህን ሥልጣን ተሰጥቷልና በአማላጅነት መሥዋዕተ ቁርባንን ኃጢአቴን ሁሉ አቃልልኝ ሚካኤል ሆይ የብርሃን ልብስ ተክህኖ ለተጎናጸፈ መትከፍትህም ሙሉ ሰላምታ ይገባል። ፈጥኖ ደራሹ መላኮይ የሰውን ልጅ ለመርዳትና ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲቀና የጠላቴን ትከሻ በማርን ቀንበር ሁሉ ቅጣው፣ ጀርባውንም በመቅሰፍት ጅራፍ ግረፈው። ሚካኤል ሆይ ለይቅርታና ለቸርነት ርበው ለሚታዩ እሳታውያን አክናፎች ሁሉ ሰላም ላለው የልዑላኖች ልዑል የእግዚአብሔር ኃይሉ የሚገልጽበት የኃያሉ መልአክ አንተ ነህና የረድኤት ኃይል ከእኔ አታርቅብኝ። ይህ ካልሆነ ግን ጠላቶቼ እሰይ እሰይ፣ አይመስሎ መስሎ፣ አይሆኑ ሆኖ አየነው እያሉ ይሳለቁብኛልና። ሚካኤል ሆይ እንደ ፀሐይ ስነ ጸዳን ለሚያንጸባርቁ በሰማይም ላሉ ለሚንበለበሉ አክናፎች ሁሉ ሰላም ላለው የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተመልክተህ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ግብዘኞችን ሚካኤል ሆይ፣ መጣልን ደረሰልን እያሉ ደስታቸውን ሁሉ ይገልጻሉ።